ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች፣ ከ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። ሰብለጽጌ ዜናዎቹን እመራለሁ። አብራችሁን ቆዩም ኢትዮጵያና ቻይና በሁኔታዎች የማይለዋወጥ የጠበቀ የእርስ በርስ ግንኙነት እንዳላቸው በኢትዮጵያ የቻይና አምባሳደር ሚስተር ቼን ሀይ ተናገሩ። የኢትዮ ቻይና ኪሲንግ ጂያንግ የንግድ ትስስርና ልውውጥ ኮንፈረንስ በአዲስ አበባ ተካሂዷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጥን ባልደረባችን ሰለሞን አሰፊ እዚህ ስቱዲዮ ይገኛል። ሰለሞን እንዴት ነህ? ያለህን መረጃ መቀጠል ትችላለህ። አመሰግናለሁኝ ሰብለ። እንግዲህ በዛሬ የኢትዮ ቻይና ክሲንግ ጂያንግ የንግድ ልውውጥ እና ትብብር ፎረም ተካሂዷል። በተለይ በዚህ የንግድ ልውውጥ ፎረም ላይ የኢንዱስትሪ ሚኒስቴር ሚኒስተር ዴታ ታርቀኝ ቡልልታ የቻይና አምባሳደር በኢትዮጵያ የቻይና አምባሳደር ቼን ሀይ እንዲሁም ከፍተኛ አምባሳደሮችና ከፍተኛ የመንግስት ባለስልጣናት ተገኝተዋል። በዚህ የሁለቱ ሀገራት የንግድ ልውውጥ ኮንፈረንስ ላይ በተለይም ደግሞ ባለፉት ጊዜያት ኢትዮጵያና ቻይና በርካታ ስራዎችን ሰርተዋል። በመካከለኛ የረጅም ጊዜ ትብብር በመከባበር በተለይም ደግሞ የጋራ ጥቅሞችን በማስከበር ረገድ ኢትዮጵያና ቻይና በርካታ የሆነ ዘርፈ ብዙ ስራዎችን እንደሰሩ በመድረኩ ተነስቷል። በተለይ በዚህ የዛሬው መድረክ ላይ እቺ ግዛት ከቻይና ውስጥ አንዷ ግዛት ናት። በተለይም ደግሞ ከኢትዮጵያ ጋር የንግድ ልውውጥ በማድረግ በኢትዮጵያ የሚመረቱ ምርቶችን ወደ ቻይና በመውሰድ የቻይና ባለሀብቶች ደግሞ በኢትዮጵያ ተገኝተው ልማቶችን እንዲያለሙ በተለያዩ ዘርፎች እንዲሰማሩ በማድረግ ረገድ መድረኩ ትልቅ ፋይዳ እንዳለው ነው የተመላከተው። የቻይና እንግዲህ በኢትዮጵያ ውስጥ በርካታ መሰረተ ልማት ግንባታዎች ላይ በመሳተፍ የኢትዮጵያ ኢኮኖሚን እያገዘች ነው። በተለይ ቻይና ባለፉት ጊዜያት የአፍሪካ የቻይና ፎረም እንዲጠናከር ኢትዮጵያ በምርትና ምርታማነት በምታደርገው ጥረት ቻይና ትልቅ አጋዥ ሆና እንደቆየች ነው የተመላከተው። እንግዲህ በዚህ መድረክ ላይ የኢትዮጵያና የቻይና የሁለትዮሽ የንግድ ግንኙነት እንዲጠናከር በማድረግ ረገድ በፎረሙ ላይ የተገኙት የውጭ ጉዳይ ሚኒስቴር የምስራቅ አፍሪካ የኤዥያና ፓስፊክ ጉዳዮች ዳይሬክተር አምባሳደር ንጉስ ከበደ እንደዚህ አይነት ፎረሞች እንደዚህ አይነት መድረኮች በኢትዮጵያና በቻይና የንግድ ግንኙነት ላይ ጠንካራ መሰረት አላቸው። በተለይም ደግሞ ኢትዮጵያ እንደ ሀገር የያዘችውን የመልማት እቅድ ከማገዝ በጋራ አብሮነትና በጋራ ተባብሮ በመስራት ረገድ ትልቅ ፋይዳ አለው። አንዷ ግዛትም ዛሬ ከኢትዮጵያ ጋር በንግድና ቀጠናዊ ልውውጥ ላይ የተደረገው ውይይት በተለይም ደግሞ እንደ ሀገር የሚሰሩ ስራዎችን ለማጠናከር ትልቅ ፋይዳ እንዳላቸው ነው የተነሳው። የቻይና አምባሳደር ቼን ሃይን የኢትዮጵያና የቻይና የኢኮኖሚና የንግድ ትብብር ይበልጥ እየተጠናከረ መጥቷል። በተለይም ደግሞ ሁለቱ ሀገራት በኢንዱስትሪ፣ በግብርና፣ በማዕድን፣ በመሰረተ ልማትና በሌሎች ዘርፎች ተመጋጋቢ ናቸው። በተለይ ኢትዮጵያና ቻይና የጋራ ተጠቃሚነትን የሚያረጋግጡ የጋራ አብሮነትን፣ የጋራ መልማትን የሚያጠናክሩ ስራዎች እየተሰሩ ነው። በቀጣይም የቻይና ባለሀብቶች በኢትዮጵያ መጥተው መዋለ ንዋያቸውን እንዲያፈሱ፣ እንዲያለሙ የኢትዮጵያ መንግስት እያደረገ ያለው ድጋፍ ተጠናክሮ መቀጠል አለበት። ኢትዮጵያና ቻይና ላይ በጠስ የተጋመደ አንድነት ያለን ህዝቦች ነን። ላለፉት 50 ዓመታትና ከዚያ በላይ የመጣንበት ሂደትም የሚያሳየው ይህ ነው። የዛሬው መድረክም ይህንን ያሳያል ነው ያሉት እንግዲህ የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡልልታ። ኢንዱስትሪ ሚኒስቴር እንደ ሀገር በተለይ ኢትዮጵያ ምርትን እያመረተች ምርታማነትን እያጠናከረች የምታመርታቸውን ምርቶች ወደ ውጭ እየላከች ትገኛለች። ከዚህ አንጻርም የቻይና ባለሀብቶች እያደረጉት ያለው እየሰሩት ያለው ስራ እጅግ አመርቂ ነው፣ ይህንን አጠናክረን እንቀጥላለን የሚል ሀሳብ ነው በመድረኩ የተነሳው። የውጭ ጉዳይ ሚኒስቴር፣ በርካታ አምባሳደሮች፣ የቻይና ባለሀብቶች፣ በርካታ የቻይና ከፍተኛ የስራ ኃላፊዎች፣ የግዛቷም አመራሮች ተገኝተዋል። እንደ አጠቃላይ ግን ኢትዮጵያና ቻይና ያላቸውን ግንኙነት በማጠናከር የንግድ ልውውጥ ሂደትን በማሳለጥ በጋራ ሰርቶ የመለወጥ እቅድና ስትራቴጂን ውጤታማ እንዲሆን በማድረግ ረገድ የዛሬው መድረክ ትልቅ ፋይዳ እንዳለው ተመላክቷል። አመሰግናለሁ። ሰላሙ ላደረስከን መረጃ እጅግ እናመሰግናለን። ጥሩ ጊዜ ይሆንልን። አመሰግናለሁ። ቀጥለናል ተመልካቾች። የመስኖ ልማት ስራ ለወጣቶች የኢኮኖሚ አማራጭ እንዲሆን እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ግብርና መምሪያ አስታወቀ። በከተማ አስተዳደሩ በመስኖ ልማት ከ140 ሺህ ኩንታል በላይ ምርት ለማምረትም ታቅዷል። ወንዲ ፍራ ዘውዴ ተጨማሪውን ይዟል። ወጣት አዲስ ሸቴ በደብረ ብርሃን ከተማ ጫጫ ክፍለ ከተማ እየኖረ በከተማው አልፎ የሚጓዘውን ወንዝ ላይ ቁጭት ይዞት ወደ መስኖ ስራው ቆርጦ ከገባ ጥቂት አመታት ተቆጥሯል። ዛሬ ላይ ከከተማዋ ርቆ የአርሶ አደሮችን መሬት እያያዘ በመስኖ ያለማልም ያመርታልም። እኔ አሁን ስጀምር አሁን ሶስተኛ አመቴ ነው። መስኖ እስከ መስኖ ስገባ ንግድ ነበረ ምሰራው፣ አትክልት ነበረ ምሰራው። ያንን አትክልት ትቼ ከዛን እንደዚህ አንዳንድ ጓደኞች የግባግባ ሲሉኝ ገባሁኝ። አንድ አመት ላይ ሽንኩርት በደንብ አገኘ። መስኖ በደንብ እንዳልተሰራበት ወጣቱ ያነሳል ከተሞክሮው። የተፈጥሮው ጸጋ ውሃው በወንዝ እየፈሰሰ አለመጠቀም መቻል ስራውን ከጀመርኩት ወዲህ ይቆጨኛል ይላል። እና ቀጥታ ወደፊት ወደ ልማት፣ ጓደኞችም እንደኔ አይነት ወጣቶች ስላሉ እኔን እያዩ እንደሚገቡ ተስፋለኝ ማለት ነው። መስኖ አልተሰራም ጨራሽ። ወጣቱ አሁን ተጉላልቷል፣ ቁጭ ብሏል ዝም ብሎ ለምን እንደዚህ አሁን እኔን አይቶ ይሄን መጥቶ እዚህ አይተው ቢሰሩ ተለዋጭ ነው እንጂ የሚሆኑት ምንም የሚሆን ነገር የለም። ዘንድሮ አቅም አጥቼ ነው አሁን እዛ ላይ ይሄን ይሄን ሜዳ እስከ አምስት መቶ ሜትር አራት መቶ ሜትር ድረስ ለመሳብ አቅም አለው ውሃችን። በመንግስት በኩል የሚቀርቡ የሞተር ፓምፖች ቢመቻቹ ለስራው እንደሚያግዘውም ወጣቱ ያነሳል። የመስኖ ስራ የስራ እድል እየፈጠረ ለውጥ ያሳየ ስራ መሆኑን በደብረ ብርሃን ከተማ ግብርና መምሪያ የመስኖ አትክልትና ፍራፍሬ ውሃ አጠቃቀም ቡድን መሪ የሆኑት አቶ ድረስ የከበደ ያነሳሉ። የመስኖ ልማት የከተማችንን ስርዓት ወጣቶች የስራ እድል በመፍጠር ረገድ ከቀን ሰራተኛ ጀምሮ በግላቸው ተደራጅተው እስከሚሰሩ ድረስ ሰፊ የስራ እድል የፈጠረበት ሁኔታ አለ። በግብርና ስራ ውስጥ ቁጥር አንድ ብለን ከምንይዘው የመጀመሪያው በመስኖ ልማት ውስጥ በርካታ የወጣት ክፍሎች የሚሳተፉበት መሆኑ ነው። ይሄ እንግዲህ በከተማችን ውስጥ ያሉትን ወጣቶች ተጠቃሚ ከማድረጋ አንጻር የነበረው ሚና ወይም እየተወጣ ያለው ሚና ቀላል አይደለም። አርሶ አደሮች የመስኖ ስራውን መጠቀም ሲጀምሩ ከጎን የሞተር ፓምፕ እጥረት፣ የመግዛት አቅም ችግር እንዳለ በከተማው ዙሪያ ያሉ ተጠቃሚዎችም በተደጋጋሚ ያነሳሉ። ወደፊት ግብአቶችን ከማመቻቸት አንጻርና ችግሩን ለመፍታት የተሄደበትን ርቀት አቶ ድረሴ ይናገራሉ። ለምሳሌ አሁን የባለፈውን እንኳን ብንወስድ ወደ 55 የሚሆኑ ሞተሮች ለአርሶ አደሮች መጥተው አርሶ አደሮች በሚያለሟቸው ማሳ ላይ ተጨማሪ የማልሚያ ዘዴ እንዲጠቀሙና አዳዲስ መሬቶች ወደ መስኖ እንዲገቡ በማሰብ የተመደበ ሞተር ፓምፕ አለ። ይህን ደግሞ ከተማ አስተዳደሩ አደራም ጭምር በመስጠት ለአርሶ አደሮች የሞተር ፓምፕ ስርጭት የተካሄደበት ሁኔታ ነው ያለው። ይህንን እንግዲህ በቋሚነት ማስቀጠል ይቻላል ወይ ስንል፣ ያው ከአቅም ጋራም እያያዛል። ግን ደግሞ አሁንም የክልሉ መንግስት እያሰበበት ያለ ነገር አለ። እኛም ጥያቄያችንን አቅርበናል። በዛው መንገድ ቢቀርብ ነው ከምንም በላይ ከድጎማውን በላይ ደግሞ እየጠነከሩ ሲሄዱ እነዚህ ወጣቶች የሚሆኑ በመስኖ ላይ የተሰማሩ አርሶአደሮች እየጠነከሩ ሲሄዱ ገዝተው መጠቀም እንዲችሉ አቅርቦቱ ይህን ያህል የሰፋ አይደለም። በደብረ ብርሃን ከተማ አስተዳደር ዙሪያ በነባርም በአዲስም ከ2240 ሄክታር በላይ ማሳ በመስኖ መልማት መቻሉ ተገልጿል። ከዚህ ውስጥም 144 ሺህ ኩንታል የሰብል ምርት ይመረታል ተብሎም ይጠበቃል። የከፍተኛ ትምህርት መግቢያ ፈተና የሚወስዱ የ12ተኛ ክፍል ተማሪዎችን ውጤታማ ለማድረግ የሚያስችል ዝግጅት ማድረጉን የሰሜን ሸዋ ዞን ትምህርት መምሪያ ገለጸ። ተማሪዎችን በስነልቦና ብቁ በማድረግ ለፈተናው ዝግጁ እንዲሆኑ የማድረግ ስራ መሰራቱን ተመላክቷል። ደጀኔ በቀለ ዝርዝር አለው። የሰላም ጦት ችግሮችን ተቋቁመው ለፈተና የቀረቡ ተማሪዎች በተሻለ ውጤት ወደ ከፍተኛ ትምህርት ተቋማት እንዲገቡ የዞኑ ትምህርት መምሪያ ልዩ ጥረት ማድረጉን አስታውቋል። የመምሪያው ኃላፊ ጸጋይ እንግዳ ወርቅ እንዳሉትም በ2017 የትምህርት ዘመን የተከናወኑ ተግባራት ከዚህ ቀደሙ የተሻለ ውጤት ማስመዝገብ የሚያስችሉ ናቸው። ተማሪ ለማብቃት ብለን የለየናቸው ወደ አስር ስልቶች አሉ። እነዚህን ስልቶች ሁሉም ትምህርት ቤቶች ተግባራዊ እያደረጉ ያሉበት ሁኔታ ነው ያለው። ተማሪዎች ራሳቸውን እንዲያዘጋጁ የምክር አገልግሎት በመስጠት በኩል በመምህራንም በባለሙያዎችም እየተሰጡ ያሉበት ሁኔታ ነው ያለው። እንግዲህ ባለፉት ዓመታት ካደረግናቸው ዝግጅቶች ዘንድሮ የተሻለ ዝግጅት እያደረግን ያለ ነው። ከይዘት ተኮር ባሻገርም ስነልቦናዊ ዝግጅት እንዲደረግ ባለሙያ ተመድቦ ወደ ተግባር መገባቱን የገለጹት ደግሞ የመምሪያው ምክትል ኃላፊ ዋሲሁን ብርሃኑ ናቸው። ከ5,500 ተማሪዎች በላይ የስነልቦና ድጋፍ በባለሙያዎች እየሰጠን ያለንበት ሁኔታ ነው ያለው። ወደ 6000 የሚጠጉ ተማሪዎችን የማጠናከሪያ ትምህርት ሰጥተናል። በተለይ ደግሞ የማጠናከሪያ ትምህርት ያስፈልጋቸዋል የሚባሉ ከ4000 በላይ ተማሪዎችን የበለጠ ለውጤት የሚያበቃ የማጠናከሪያ ትምህርት እየሰጠን ያለንበት ሁኔታ ነው ያለው ኮቱ ካርል ሁለተኛ ደረጃ ትምህርት ቤት ላይ ማደሪያቸውም ላይብራሪያቸውም እዚ ያሉ ሴቶችን የበለጠ ለማበረታታት የተደረጉ ተሞክሮች በጣም የተሻሉና በቀጣይም ለዞናችን የምናሰፋው ናቸው። አሚኮ በአንጎላላና ጠራ ወረዳ በኮቱ ካርል ሁለተኛ ደረጃ ትምህርት ቤት ተገኝቶ የተማሪዎች ዝግጅትና የመምህራን ድጋፍ ምን እንደሚመስል ተመልክቷል። ተማሪዎች በቡድንና በተናጠል በቂ ዝግጅት እያደረጉ መሆኑንም መገንዘብ ተችሏል። የአስራ ሁለተኛ ክፍል የእንግሊዝኛ ቋንቋ መምህሩ ይህነው ጎሹና ምክትል ርዕሰ መምህሩ ፋንታ አበበ የነገሩንም ይህንን እውነታ ነው መጀመሪያ ዙሪያ ማብራሪያ ወይም ዲስክሪቢሽን እንሰጣለን። ናሽናል ኤግዛም ጋር ሪሌትድ የሆኑ ጥያቄዎችን በማዛመድ እንዲሰሯቸው እንዲዘጋጁባቸው በማድረግና በተጨማሪም ጥያቄዎችን ራሳችን በመስራት ተማሪዎችን እያበቃን ያለንበት ሁኔታ ነው። ቅዳሜና እሁድ መጥተው እዚህ ትምህርት ቤት ላይ ተማሪዎቹ ከትምህርት ቤት እንዳይጠፉ እዙ እየታገዙ እየተማሩ እየበቁ እንዲቆዩ የማድረግ ስራ እየሰራ ነው። ሌላም ላይብረሪን በተቻለ መጠን ግብአት ለማሟላት ተሞክሯል። ተማሪዎቹ ይበልጥ ውጤታማ እንዲሆኑም በትምህርት ቤቱ የአዳር ጥናት መርሃ ግብር ተዘጋጅቶላቸዋል። አስፈላጊው ቁሳቁስ መሟላቱን የነገሩን ተማሪዎቹ በጋራ ማጥናታቸው የተሻለ አቅም እንደፈጠረላቸውም አንስተዋል። ዋና ዋና ፖይንቶች ተነግረውናል። እነሱ ላይ የተለያዩ ዝግጅቶችን እያደረግኩኝ በሚገባኝ መልኩ እያነበብኩኝ ይገኛለሁ። መምህሮቻችን የሚሰሩልን ወርክሽቶች እንዲሁም የምንማራቸው የተለያዩ የትምህርት አይነት ኮርሶች አሉ። እነዛ ትምህርት ትምህርቶች በአግባቡ እያጠናን እየተከታተለን እንዲሁም ከ2013 ጀምሮ እስከ 2016 ድረስ ያሉትን የተለያዩ ወርክ ሽቶች እየሰራ ነው። አዳር ክላስ እናነባለን። በትምህርት ቤታችን ውስጥ ደግሞ ላይብራሪ ያለ የተለያዩ አጋዥ መጽፍቶች አሉ። እነሱን እየተጠቀምን ራሳችንን እያዘጋጀ እንገኛለን። መልካም ውጤት አምጥተን የሚጠብቁን ሰዎች እንዲሁም ቤተሰቦቻችን፣ መምህሮቻችን እናስመሰግናለን ብዬ ትልቅ ተስፋ ለኝ ትውልድ የመፍጠር ሂደቱ በሰላም እጦት ተፈትኗል ያሉት የሰሜን ሸዋ ዞን ትምህርት መምሪያ ኃላፊ አቶ ጸጋይ እንግዳ ወርቅም ችግሩን ተቋቁሞ ውጤታማ ለመሆን የሚደረገው ጥረት ፍቃሪ ጊዜያትም ተጠናክሮ እንደሚቀጥል አብራርተዋል። አሁን በክልል ደረጃ ያለው የሰላም ሁኔታ በከፍተኛ መጠን የጎዳው የትምህርት መዋቅሩንና ሴክተሩን ነው። በተለይ ደግሞ ከባለፈው ዓመት የዘንድሮ በጣም ጫናው እየከበደ ነው ያለው። በዚህ ችግር ውስጥ ሆነ ነው የትውልድ ጋፕ እንዳይፈጠር ጥረት እያደረግን ያለ ነው። ከዛ ውጭ መደበኛ በመንግስት በኩል መሟላት ያለባቸው ነገሮች በሙሉ ተሟልተው ለተማሪዎች እየቀረቡ ነው። ግብአት ቀርቦላችኋል። መጽሐፍ ቀርበዋል። አጋዥ መጽሐፍ ቀርበዋል። ባለን አቅም ሙሉ መምህራን አሉ። አብዛኛው መምህር በትምህርት ዝግጅትም በሁሉም ተማሪዎችን ለማዘጋጀት በእልህና በቁጭት እየሰሩ ያሉበት ወቅት ነው። ለውጤታማነቱ ግን ሁሉም ባለድርሻ አካላት እርብርብ ሊያደርጉ እንደሚገባ ጥሪ ቀርቧል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በወላጆች መካከል የሚፈጠር አለመግባባት በልጆች ስነ ልቦና ላይ ከፍተኛ ጉዳት እንደሚያስከትል የዘርፉ ባለሙያዎች ይገልጻሉ። ልጆችን በመልካም ስነ ምግባር ማነጽ እንደሚገባ ከአሚኮ ጋር ቆይታ ያደረጉት የስነ ልቦና ባለሙያ ገልጸዋል። ቤተልሄም ሰለሞን አነጋግራቸዋለች። የወላጆች ሰላማዊና መልካም ግንኙነት በልጆች ጤና ማስተዳደግ ላይ አዎንታዊ ሚና የጎላ ነው። በተቃራኒው አዘውትሮ ግጭትና ጭቅጭቅ ባለበት ቤተሰብ ውስጥ የሚያድጉ ልጆች ለከፍተኛ አካላዊና ስነ ልቦናዊ ቀውስ የመጋለጣቸው እድልም ሰፊ ነው። ታዲያ በርካቶች ተዋደው ተግባብተውና ተፈቃቅረው የገቡበት ቤተሰባዊ ተቋም ትዳር በቀላሉ ሲበጠበጥ፣ አለፍ ሲልም ሲፈርስና የልጆችን የወደፊት ተስፋ ሲያጨልም ይስተዋላል። ለመሆኑ የዚህ ሁሉ አለመግባባት መንስኤው ምን ይሆን ስንል የጠየቅናቸው የስነ ልቦና አማካሪው ሲሳይ ተስፋዬ ተከታዩ ምላሽ ሰጥተውናል። ወንዱ ሚስት ለማግባት ከመዘጋጀቱ በፊት ሴቷም ባል ለማግባት ከመዘጋጀቱ በፊት ራሳቸውን አያገቡም። አሁን እንደዚህ አይነት ችግር ሰው መጀመሪያ ራሱን ካላገባ ሌላ ሰው ቢያገባ ያላገባ ሰው ሌላ ሰው አገባ ማለት ነው። ራሱን ያላገባ ራሱን ያልመራ ማግባት ማለት ነው ማለት ሰው መጀመሪያ ከሐሳቡ ጋር ካልተዋህደ ከስሜቱ ጋር ካልተዋሃደ ከፍላጎቱ ጋር ካልተዋሃደ ከንግግሩ ጋር ካልተዋሃደ ከተግባርና ህይወቱ ጋር ካልተዋሃደ ከሱ ውጪ ከሆነ ሰው ጋር ለመዋሃድ ይከብደዋል ማለት ነው። ብዙ ሰው ስሌት ተኮር ሳይሆን ስሜት ተኮር ነው። ወደ ትዳርም ሲገቡ በስሜት ትዳር ውስጥ ለመኖር ሲሞክሩ በስሜት ትዳር ውስጥ ለመኖር ሲሞክሩ ትልቅ ችግር ይፈጠራል ማለት ነው። ባል ሚስት ላይ የሚናገረው ነገር ልጆቹንም ሚስቱንም ነው የሚገለው። የገደለ ነው በአካል ነው ያለችው እንጂ ስነ ልቦናዋን ገሏል ማለት ነው። የልጆች ስነ ልቦና እየሞተ ነው ማለት ነው። ልጆች በችግኝ ይመሰላሉ የሚሉት የስነ ልቦና ባለሙያው፣ ደርቀው ከመጠው ለጋቸው በፊትም ጤናማ ባልሆነ ግጭት በበዛበት ቤተሰብ ውስጥ የሚያድጉ ሕጻናት የሚያሳዩቸውን መገለጫዎች አብራርተዋል። እናትና አባት መካከል ስምምን የለው ልጆች መገለጫቸው ምንድን ነው? መነጫነጫ ያበዛሉ። የምግብ ፍላጎታቸው ይቀንሳል። መታዘዝ የሚባለውን ጉዳይ ችላ ይላሉ። ለራሳቸው ትኩረት አይሰጡም። የመረበሽ አቅማቸው በጣም ከፍ ያለ ይሆናል። በትምህርት ፍላጎት ያጣሉ። አጥኑ ሲባሉ አያጠኑም፣ ተማሩ ሲባሉ አይማሩም። እሱ ብቻ አይደለም፣ በጫወታ ላይ ራሱ ጫወታቸው ደስ የሚል ነገር ከመጫወት ይልቅ ደስ የማይል ነገር የመጫወት ማንነት ይኖራቸዋል። ኮፒ ናቸው ማለት ነው። ነገ ትዳራቸው እንዲህ ነው የሚሆኑ እንዲህ ነው የሚኖሩት ማለት አያውቁማ። ሌላ የልጆችን ስነ ልቦና በመገንባት አምራች ጤናማ ትውልድን ማፍራት አስፈላጊ በመሆኑ ወላጆች አለመስማማት ሲያጋጥማቸው ከስሜታዊነት ራሳቸውን መቆጣጠርን ጨምሮ መፍትሄ ያሏቸውን ጉዳዮችም የስነ ልቦና ባለሙያው ሲሳይ ተስፋ ያመላክተዋል። የዓለም ችግር የቤተሰብ ችግር ነው። የሀገር ችግር የቤተሰብ ችግር ነው። የትዳር ችግር የቤተሰብ ችግር ነው። ምክንያቱም ችግር ካለበት ቤት የሚመጡ ልጆች የሚመሰረቱት ትዳር በራሱ ችግር ሳይሆን ልጆቹ ናቸው ችግር ይዞ የሚመጡት። ስለዚህ ትዳር ተኮር ስራን የሚሰራ ሚኒስትር ደረጃ የተቋቋመ ተቋም ያስፈልገናል ለእኛ ሀገር። ለልጆች ጥሩ ያልሆኑ ነገሮች ባልና ሚስት፣ እናትና አባት አሳዩ ማለት ልጆቹ ማንነታቸው እየደረቀ ነው ማለት ነው። ድንገተኛ ክስተት ሲከተል ወዲያው አለመናገር፣ ጽፎ ማስቀመጥ መቼ ለማየት ቆይ ነገ ያየዋለሁ ከነጎዳ ወይ ደግሞ የዛሬ ሳምንት ከሶስት ቀን በኋላ አይቼ ከዛ በኋላ ማድረግ የሚገባኝ ነገር ሁሉ አረጋለሁ አሁን አልናገርም። ስለዚህ የዛኛው ሰው ጉለት መቁጠር ሳይሆን ለመሙላት ጥረት ማድረግ የራስ መፍትሄ መፍትሄ እንኳ ቢያጡ በትዕግስት የማለፍ ጊዜን የመስጠት ነገር ማድረግ ያስፈልጋል ማለት ነው። ከወላጆች አቅም በላይ የሆኑ አለመግባባቶች ሲያጋጥሙም ከራስ ጋር ጊዜ ወስዶ ማሰብ ማስተዋልና፣ ተደጋጋሚ ለግጭት መንስኤ የሚሆኑ ችግሮች ሲያጋጥሙም የስነ ልቦና ባለሙያ ማማከር እንደሚገባ አቶ ሲሳይ መክረዋል። በመጨረሻ አጫጭር ጉዳዮችን ወደ እናንተ እናደርሳለን። ረህመት አደም ታቀርባቸዋለች። የህዝብ ተወካዮች ምክር ቤት ባካሄደው 29ኛ መደበኛ ስብሰባው ሁለት የብድር ስምምነቶችን፣ የፋይናንስ ኮርፖሬሽን ማቋቋሚያና የአየር ትራንስፖርት ስምምነት አዋጆችን አጽድቋል። የብድር ስምምነት ረቂቅ አዋጆቹ በምክር ቤቱ ውይይት ተደርጎባቸው ጸድቀዋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በጣሊያን መንግስት መካከል ለአካባቢያዊና አረንጓዴ ኢኮኖሚ ልማት የበጀት ድጋፍ ማስፈጸሚያ የተደረገውን ብድር በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ እንዲሁም በዓለም አቀፍ የልማት ማህበር መካከል ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የተደረገው የብድር ረቂቅ አዋጅ ጸድቋል። የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ቁጥር 1379 ዕዝባር 2017 ሆኖ በሶስት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። ምክር ቤቱ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክና በኦስትሪያ ፌዴራል መንግስት መካከል የተፈረመውን የአየር ትራንስፖርት ስምምነት ረቂቅ አዋጅ ቁጥር 1380 ዕዝባር 2017 ሆኖ በሙሉ ድምጽ በማጽደቅ ጉባኤውን አጠናቋል። ዘገባው ከህዝብ ተወካዮች ምክር ቤት ድረገጽ የተወሰደ ነው። የአፍሪካን ድምፅ በዓለም መድረክ ማስተጋባት፣ በፈጥራ የታገዘ ዲጂታል ኢኮኖሚ መገንባት፣ ሰላምና ደህንነትን ማረጋገጥ የህብረቱ የቀጣይ ዋና ዋና የትኩረት መስኮች መሆናቸውን ተመራጩ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ ገለጹ። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ አዲሱን የኮሚሽኑ አመራር የቀጣይ ስትራቴጂክ የትኩረት መስኮችን አስመልክተው ለሀገር ውስጥና ዓለም አቀፍ መገናኛ ብዙሃን ማብራሪያ ሰጥተዋል። በማብራሪያቸውም ይህ ህገ መንግስታዊ የመንግስት ለውጦች የአህጉሪቷን የዲሞክራሲ ልምምድ በማቀጨጭ የአፍሪካውያንን የሰላምና መረጋጋት መሻት አደጋ ላይ የጣሉት መሆኑን ገልጸዋል። በዚህም የአባል ሀገራትን ሉዓላዊ ደህንነት በማስጠበቅ ሰላሟ የተጠበቀ ዲሞክራሲያዊ አስተዳደር የሰፈነባት አፍሪካን የመፍጠር ስራ የህብረቱ ኮሚሽን የቀጣይ ተቀዳሚ ተግባር መሆኑን አስታውቀዋል። ዘገባው የኢዚያ ነው። በፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ የተመራ የኢትዮጵያ ልዑክ ቡድን በአፍሪካ የሰዎችና ህዝቦች መብቶች ቻርተር ወይም ባንጁል ቻርተር ከሰባተኛ እስከ 10ኛ የተጠቃለለ ወቅታዊ የኢትዮጵያ አፈጻጸምና በአፍሪካ የሴቶች መብቶች ፕሮቶኮል ወይም ደግሞ ማፑቶ ፕሮቶኮል መነሻ ወቅታዊ አፈጻጸም ላይ ሪፖርቶችን አቀረበ። ልዑኩ ከኮሚሽኑ ለቀረቡ 270 ጥያቄዎች ምላሽ አቅርቧል። ሪፖርቱ ኢትዮጵያን የአፍሪካ የሰዎችና የህዝቦች መብቶች ቻርተር ወቅታዊ ሪፖርት ከሚያደርጉ ውስን ሀገራት ተርታን እንድትሰለፍ ያደረጋት መሆኑ ተመላክቷል። በመድረኩ ኢትዮጵያ በሀገሪቱ የሰብአዊ መብቶችና የጾታ እኩልነትን ለማጎልበት እንዲሁም የሪፖርት ግዴታዋን ለመፈጸም ቁርጠኝነት ያሳየችበት መድረክ ነው ተብሏል። ዘገባው የፍትህ ሚኒስቴር ነው። የአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ ተጠናቋል። ስለነበረን ቆይታ እናመሰግናለን። ጤና ይስጥልኝ።